ጠቅላይ ሚኒስትር ዶክተር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ጉባኤ በርካታ ጉዳዮች ላይ ማብራሪያ በሰጡበት ወቅት አጽንኦት ካደረጉባቸው አንኳር ጉዳዮች መካከል ሰላም ተጠቃሹ ነው። ጠቅላይ ሚኒስትሩ አሁን ላይ ሀገሪቱን እያስተዳደረ ያለው መንግስት ለሰላም ቅድሚያ የሚሰጥ ስለመሆኑ በማስረዳት ለጦርነት የሚዘጋጁ አካላት ቆም ብለው እንዲያስቡ መልእክት አስተላልፈዋል። የውጊያ ዓላማ ፌዴራል መንግስት የለውም አንፈልግም በምክር ቤቱ ውሎ በጂኦ ፖለቲካዊ ጉዳዮች ላይ አተኩረው ከጣቢያችን ጋር ቆይታ ያደረጉት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ከፍተኛ ተመራማሪ ዶክተር ሙሉጌታ አየለ አሁን ላይ በሀገሪቱ የሚታየው የግጭት አዝማሚያ ሳይንሳዊ የተጠኑና መንግስትን ከህዝብ ጋር የማቃቃር ዓላማን የሰነቁ መሆናቸውን በመጠቆም ኢትዮጵያውያን ሀገራዊ ህሳቤን በመያዝ ወደ እድገት ጉዟቸው እንዲያመሩ ውይይት ቁልፍ መሆኑን ተናግረዋል። እንግዲህ ጥያቄያችን በሀይል እንመልሳለን ያሉት አካላቶች አሉ። በተመሳሳይ ፖለቲካ ፓርቲዎች የራሳቸውን ሪዮት አላቸው፣ እይታ አላቸው። ለሀገር የሚበጀውን ሁሉ መናገር መግለጽ፣ ይህን ሁሉ ማድረግ ይጠበቅብናል። ኢትዮጵያ የባህር በር ማግኘት መብት አላት፣ ለዚህም ሁሉንም አማራጮች እንደምትከተል በህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸው ይታወቃል። የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። በዚህ ጉዳይ ላይ ማብራሪያ የሰጡት የሰላምና ደህንነት ከፍተኛ ተመራማሪው ዶክተር ሙሉጌታ በብዙ መለኪያዎች ኢትዮጵያ ያነሳችው ጥያቄ ተገቢና ህጋዊ ብሎም የሚያስኬድ ስለመሆኑ ነው የገለጹት። በዓለም ካሉት አገራቶችም ብቸኛ የባህር ወደብ የሌለን ብዙ በርካታ የናክ ቁጥር ያለው ህዝብ ሆኖ የያዘ ያገር የለም። ስለዚህ መሆን ያለበት በትክክለኛው እንዴት አድርገን እንግዲህ ዓለም ሰምቶናል አፍሪካውያን ወንድሞቻችን ሰምተዋል። ከሁሉ በላይ ኤርትራ ነጻ ስትሆን ከ30 ዓመት ጦርነት በኋላ አንዱ የባህር ወደብ ያጣንበት መንገድ ምንድን ነው? በወቅቱ የነበረው የሽግግር መንግስት ነው። ብዙ ታጣቂ ቡድኖች ነበሩ። የሽግግር መንግስቱ እንዲህ አይነት ትልቅ ውሳኔዎችን የመወሰን ስልጣንስ ነበረው ወይ? ማድረግስ ይችል ነበረው ወይ የሚል ጥያቄ ይነሳል። ሁለተኛው እዛው ጋር የሚነሳው እንዲህ አይነት ትልቅ ውሳኔዎች የመወሰን የህዝብ ቅቡልነት አመኔታ፣ በምርጫ ተመርጦ ሉዓላዊ የሆነ መንግስትም አይደለም። ሲጀመር ገና ትራንዚሽን መንግስት ነው። ስለዚህ እዛው መካከል ደግሞ በምን አግባብ አኳያ ነው? ሌላኛው ኤርትራ ነጻ ትሁን ችግር የለውም። የ30 ዓመት ውጊያ ነው ረጅም ነው ጦርነቱ፣ መሰላቸት ነገሮችም አሉ። እሺ የተፈቀደው ይሁን ግን የኢትዮጵያን ጥቅምስ ማስጠበቅ አልነበረብንም ወይ? የኢትዮጵያ የባህር በር ጥያቄ ለኢትዮጵያ ኢኮኖሚያዊ ጥቅም የማግኘት ብቻ ሳይሆን የደህንነት፣ የክብርና የህልውና ጉዳይ በመሆኑ የጥያቄው ተገቢነት ላይ ጥያቄ የሚያነሱ አካላት ግንዛቤ ሊኖራቸው እንደሚገባም ተመራማሪው አንስተዋል። አንዳንዶች ወይ ጉዳዩ አልገባንም በደንብ ፖለቲካ ፓርቲዎችን በሉት ኢትዮጵያውያን የሆኑ ሚኒስትሪሙም አሁን ሪል የሚጠየቅ ጊዜ ነው ወይ የሚል ጥያቄ ይነሳል። አዎ ከዚህ በላይ የለም። ቅድም እያልን ያለ ነው፣ ኢትዮጵያ ከወደብ ከባህርም ተጨማሪ ስለ ሴፍቲ፣ ስለ ሴኩሪቲ፣ ስለ ሪስፔክት ነው። ስለዚህ ሪስፔክት እንደረግ፣ ሴፍቲያችን፣ ሴኩሪቲያችን አደጋ ውስጥ ነው። ይሄን እስክሪብቶም እናስገባ፣ ቴትራ ሳይክል እናምጣ ያለ ጅቡቲ ክሊራንስ ልናደርግ የምንችለው ነገር የለም። ህዝባችን ቁጥር እየበዛ ሲመጣ አራትም፣ አምስትም ከዛም በላይ ወደቦች የሚያስፈልጓት ሀገር ናት። ስለዚህ የጠቅላይ ሚኒስትሩ ስትረስ የሰጡበት በሰላማዊ በሆነ መልኩ የኤርትራ ወንድሞቻችን ይህን ማድረግ አለባቸው። ኢትዮጵያውያን አሁን ያደረጉትን ታላቁን የኢትዮጵያ ህዳሴ ግድብ ላይ ተንተርሰው በሂደቱ በርካታ ጫናዎች ነበሩ። አሁንም ይህንኑ ተጽዕኖ ለመፍጠር የሚደረግ ሙከራ እየተስተዋለ ስለመሆኑም ተመራማሪው አስረድተዋል። ከዛ በፊት ጫናው ነበረ። እዛ አካባቢ የጉሙዝ ታጣቂ ቡድኖች ብዙዎቹ፣ አንድ ወረቀት እየጻፍኩ ነ እጅ ያየኋቸው ብዙዎቹ ፈንጂዎች ግብፅ፣ ሜድ ኢን ኢጅፕት የሚሉ ናቸው። ጫናው ብዙ ነው። ያን ሁሉ ተቋቁመን አለቀ። ያንን ደግሞ የሚያስፈጽሙ በርካታ አገሮች አሉ። ኮሽስል ወይም በየደቂቃው በየነገሮች ሁሉ መግባት የሚፈልጉ ሀገሮች አሉ። ስለዚህ ድረገርድ ምንድን ነው የሚሆነው? ብዙ ሀገሮች ፍላጎታቸውን ያሳያሉ። ኢትዮጵያ ልክ እነዚህ ነገሮች ቅድም ያልኩን ብዙ ኢኮኖሚ ስታገኝ አሁን የተነሳ የኢኮኖሚ ደረጃችን አለ ወደሚፈለጉ ሁለት ቀጣይ የኢኮኖሚ ደረጃዎች አድጎ ሲያልቅ ኢትዮጵያ በዓለም ደረጃ ያላት የህዝብ ቁጥር ባላት ሪሶርስ ምን ሊሆን እንደሚችል ይተነብያሉ። ስለዚህ ምን ማድረግ ፈለጉ? በተገኘ ሁሉ አጋጣሚ ጫናውን ዲፕሎማሲ ማድረግ። ያ ሁሉ ደግሞ ሳይሆን ከቀረ እንግዲህ በተገኘ ሁሉ አጋጣሚ ታጣቂ ማስታጠቅ፣ ሸማቂ ማደራጀት፣ የኢትዮጵያን ሰላም ማናጋት፣ በዓለም መድረክ ደግሞ ስሟን ማጠለሸት፣ ይሄ የማድረግ ነገር ከቅርብ ጊዜ ወዲህ በብዙ ሚዲያዎችም በብዙ አርቲክሎችም እያየናለን ሁኔታ አለን። ሀገሪቱ በተለያየ መልኩ የሚገጥማትን ውስጣዊና ውጫዊ ጫና ለመቋቋም የህዝቡ አንድነትና ትብብር ወሳኝ መሆኑም ተመላክቷል።